አሸናፊ ካለ ወረቀት የለንም። የሁለታችንም ማለት ነው። ህገ ወጥ ነበር። ይሄድ እንደነዚህ ፒንክ አሉ አይ ሆስፒታል አምቡላንስ ተጠርቶ አምቡላንስ ደርሶላት፣ ያው ሆስፒታል ነው ልጅ የተገላገለችው። ግን ያው በግሉኮስ እና በእንትን እስከ 14 ቀን ምናምን ቆይታ ነበር ሐኪም ቤት ውስጥ። ግን ከዛ ምንም ነገር ሳታውቅ ያው በ14ኛ ቀኗ አረፈች። አሁን ከሞተ 6ኛ ቀኗ አይዛለች። ወይኔ ወይኔ ወይኔ። አይዞክ ወንድሜ፣ ነፍሷን ፈጣሪ ማረው። አይዞክ እና ልጅን ደግሞ እዚህ ያለች በህግ ስር ውስጥ በህግ ውስጥ ነው ያለች። ህፃኗም ያው እዚህ አንድ ላይ ነው ያለችው። እስካሁን ያው ምንም አይነት ነገር እንትን የሌለ ነው። ህፃኗም አንድ ላይ ያው እንዲገቡልህ አይዞህ ወንድሜ። ልጇም ያው ወይኔ በጣም እናዝናለን። ፈጣሪ ነሳ። እሺ እሺ። በሰው ሀገር ባለቤትን የሚያህል ነገር ማጣት በጣም ከባድ ነው። ግን በቃ ፈጣሪ የወደደውን የፈቀደውን አደረገ። ቢያንስ ልጅክ ተርፋለሃለች። ቢያንስ በእሷ ተጽናናለ ማስታወሻ ጥላልክ ነው ሄደችው። አይዞክ በርታ በልባክ እሺ። ይከብዳል እኮ በእናትሽ ማንም እንደሌለኝ እያወቀች ነበረ ጥላኝ ሄደችው ይሆናላ። እያመጣችኝም እሷ ነበረች። እንደዚህ አይነት ያው እንለወጣለን የሰው ሀገር ብለን ነበረ። አይዞህ ወንድም እዚያ በጨከነችብኝ እና ያው ልጇን ጥላ ነው የሄደችው። ምንም አይዞህ ወንድም፣ በጣም ይከብዳል በእውነት ቆየች ከመጣ ቆየ ካንተ ከመጣ ወይስ ሷ ቀድማ መጣ? ነው የወሰደችው አራ ወኒ ገና እኔ ሁለት አመት ምናምን ነው ገና ምንም ስራ አልነበረኝም። ያው እዚህ ያገር በጣም ስራ አጥቼ እኮ ቋዲዶ ስር ወደዚህ ምናምን በጣም የሆነ ስራ አጥቼ እራሱ ቋሚ ስራ አጥቼ ብዙ ነገር ነበር የተስተካከ ገና ስራ አገኘው ብዬ በቃ ፈጣሪ ይመስገን፣ አሁንማ ቋሚ ስራ አግኝቻለሁት። ይስተካክልን፣ ሁሉም ነገር ያልፍልናል ብዬ በቃ እየተመካከርን እያልን ይህ ነገር በመሀል ላይ ገና እሷ ራሱ ደስተኛ ሳትሆን አንድ ቀን ሰዓት ታርፍ፣ አንድ ቀን የሆነ ነገር ደስተኛ ሳትሆን፣ በጣም ይከብዳል በእውነት በሰው ሀገር ገና ትኩስ ትዳር። የመጀመሪያ ልጃችሁ ነው? አለ ኢትዮጵያ አለ። መጀመሪያ ሴት ልጅ አለ አይ መጀመሪያ ሴት ያለች ነው። አሁንም ሴት ናት። ወይኔ ይናት። በወሊድ ምክንያት ነው ወይስ ሌላ ህመም ነበረባት? አረ ምንም ነገር አልነበረባትም። እየተጫወተ ምንም የዛ ቀን ራሱ ብዙ አንድ አስር ደቂቃን ለውም በቃ ሰውነቷ ሲቀየር ማለት ነው። በቃ ካፋ ዝም ብሎ በተኛች ደም ነገር መጣ። ከዛ እየሮጥን እየጮህን አምቡላንስ ተደውሎ አምቡላንስ መጥቶ ወሰደ። በማሽን ኃይል ነው ልጅዋ የተገላገለችው። እሷ ምንም አታቅም። እስከ አስራ አራት ቀን ራሱ በግሉኮስ ነበረ እንትን ብላ ያልነበረችው። አስራ አራት ቀን ሆስፒታል ውስጥ በህይወት ቆይታለች፣ ከወለደች በኋላ ማለት ነው። አዎ ነፍሷ አልወጣም ነበር በግሉኮስ። ምንም አታቅም፣ ራሷ ግን ትንፋሿ ነበረ በእውነት በጣም ያሳዝናል ወንድሜ። ፈጣሪ ነፍሷን ይማረው። ምን ምን ይባላል? በሰው ሀገር እና ልጅ ልጅክን አልሰጡክም ከሆስፒታል እዛው ናት ልጅክ አዎ ልጅ እኔም ወረቀት የለኝ ምንም ነገር ያው፣ እንደምት ወረቀት የሌለው ሰው ደግሞ ተደብቄ ነው እኔ ራሱ። ብያዝ ይሄ ሁሉም ነገር አላውቅም ነበረ ግን ያው በውስጥ ውስጥ እየሆንኩ ሁሉም ነገር እያረጋገጥኩ ያው እሷ ሕይወት መዳን አልቻለ። ትድን እንልኛለች ብዬ ነበር እያሰብኩ ነበር። ዛሬ ነገ ይሻላለች እሷ ግን አልቻ ፈጣሪ ወደደውን አደረገ። እሱ ለምን አይ ማናችንም ከቀናችን አልመልፍም ምንም ነገር ብታደርግ ከቀኗ ልታሳልፋት አትችልም። በጣም ያማል፣ በሰው ሀገር መሆኑ እና። ታዲያ ስለዚህ ልጃችሁን ከሆስፒታል ለመውሰድ ምንድን ነው የሚደረገው? እና እሷ አስክሬኗ እዛው ነው የሚቀበረው ወይስ ወደ ኢትዮጵያ መሸኘት ነው የምትፈልጉት? ምንድን ነው ያሰብከው? አንድ ላይ ከልጅነው ቀያ ልጅ እናትዬ የት ነበረች እራሱ ብትያው አለ